ውድ የኤምኤች የዩቲዩብ ቻናል ቤተሰቦች እንግዲህ ዛሬ የምናየው የሚሆነው እንግዲህ አዶቤ ሴስ ስሪን ነው። እኔ አሁን ላይ እየተጠቀምኩ ያለሁት አዶቤ ሴስ ስሪን ተጠቅመን አሁን ለምሳሌ አንደኛ ሴሌክቶች ምን ምን አይነት የተለያዩ ሴሌክት ማድረጊያ ትሎችን በመጠቀም እንግዲህ እንዴት የምንፈልገው ነገር ሴሌክት አድርገን በምንፈልገው መንገድ ኤዲት እናደርጋለን የሚለውን የምናይ ይሆናል። አሁን እንግዲህ ማሳያችሁ የሚሆነው እንግዲህ ከንፈሯን እንዴት አድርገን ቻፔት መቀባት እንችላለን፣ ማለትም እንዴት ከለር መስጠት እንችላለን፣ ማሳመር እንችላለን የሚለውን ማሳያችሁ ይሆናል ማለት ነው። እንግዲህ አብራችሁን ቆዩ። እናመሰግናለን ስለምትከታተሉን። መልካም ጊዜ፣ አብራችሁን ሁኑ። በመጀመሪያ ማደርገው የሚሆነው እንግዲህ የምፈልገውን ነገር አሁን እዚህ ጋር ከንፈሯን ለይቼ ሴሌክት ማድረግ አለብኝ ማለት ነው። ስለዚህ ምንን ተጠቅሜ ሴሌክት አደርጋለሁ? እዚጋ ሴሌክት ማድረጊያ አሉ። ምሳሌ ይሄ ሬክታንጉላር ቱል አለ። ከዛ እዚጋ ደግሞ ፖሊጎን ቱል የምንለው አለ። ከዛ በመቀጠል ኩዊክ ሴሌክሽን የምንላት አለች ማለት ነው። ወደታች ደግሞ ዝቅ ስንል ደግሞ ፔን ቱል ምንላት አለች ማለት ነው። ስለዚህ አሁን እኔ አሁን ፔን ቱልን ነው መጠቀም የፈለግኩት። ስለዚህ ፔን ቱልን ተጠቅሜ ከንፈሯን ብቻ ሴሌክት አድርጌ እንዴት ወደ ከለር ማምጣት ይችላሉ የሚለውን ማሳያችሁ ይሆናል። እንግዲህ በመጀመሪያ ፔን ቱልን ትነካላችሁ። ከዛ እዚህ ጋር ትመጡና እንደዚሁ ነው የምታገኙት። ቀጥታ ይህኛውን ትመርጣላችሁ ማለት ነው። ከዛ ቀጥታ ሴሌክት ታደርጉታላችሁ ማለት ነው። ልክ በዚህ መልኩ እንደዚህ አድርገን ሴሌክት እናደርጋለን። በዚህ መልኩ ልክ እንደዚህ የምንፈልገውን ፓርት ሴሌክት እናደርጋለን ማለት ነው። ምሳሌ ሲሳሳትባችሁ ኮንትሮል አልት ዜድን በመጠቀም መመለስ ትችላላችሁ ማለት ነው። ልክ በዚህ መልኩ ሴሌክት እናደርጋለን። ከዛ ከዚህ ከደረስን በኋላ ቀጥታ የምናደርገው የሚሆነው ኮንትሮሉንና ሽፍቱን አንድ ላይ በመጫን ኢንተር እንለዋለን ማለት ነው። ኢንተር ካልን በኋላ ከዛ ልክ በዚህ መልኩ ሴሌክት ያደርግናል ልክ ውስጠኛውን ፓርት ደግሞ ልክ በዚህ መልኩ ሴሌክት እናደርጋለን። ይሄኛውን ቀጣይ እንደዚህ ሴሌክት እናደርጋለን። ኮንትሮል አልት ዜድን ተጠቅማችሁ መመለስ ትችላላችሁ፣ ከተሳሳተባችሁ በዚህ መልኩ ሴሌክት እናደርጋለን። ከዛ አሁንም እንደቀደሙ ቅድም ኮንትሮልና ሽፍት ነው የተጫነው አሁን ደግሞ ኮንትሮሉና አልትን ተጭነን ኢንተር እንነካለን ማለት ነው። ልክ ለዚህ ካደረግን በኋላ ቀጥታ የምናደርገው የሚሆነው ፌዘር እናደርገዋለን ማለት ነው። ፌዘሩ እንዲመጣላችሁ እዚህ ጋር አርጋችሁ ራይት ክሊክ ብታደረጉት አይመጣምና እዚህኛው ሴሌክቶቹ ጋር ኩዊክ ሴሌክሽን ጋር አርጋችሁ ራይት ክሊክ ስታደረጉት ፌዘር የሚለው ይሄ ይመጣል። ላየር ውስጥ ገብተን ማምጣት እንችላለን። ያው ጊዜ ለመቆጠብ ነው። ፌዘር የሚለውን እንነካለን። ከዛ ሁለት ቁጥር ነው ግን እኔ አሁን ይሄ ሳይዙ በጣም ከፍተኛ ስለሆነ ፎቶው ላርጅ ስለሆነ የምጠቀመው የሚሆነው ልክ አምስት ስድስት ሰባት ድረስ መጠቀም ትችላላችሁ። አሁን ስድስት እንጠቀማለሁ። ኦኬ እንለዋለን ማለት ነው። ከዛ ቀጥታ የምንገበው ኢሜጅ የሚለውን ክሊክ እናደርጋለን። ከዛ አጀስትመንት እንነካለን። አጀስትመንት የሚለውን ከነካን በኋላ ከዛ ቀጥታ የሚሆነው መጨረሻ ላይ ቫሪዬሽንስ የሚለውን ክሊክ እናደርጋለን ማለት ነው። ከዛ ይሄ በዚህ መልኩ ይመጣልናል ማለት ነው። ይሄ ከመጣ በኋላ እንግዲህ ኦሪጂናሉ ይሄ ነው። ከዛ ቀጥታ እንዴት ነው ማሳመር የምንችለው የሚለውን ከዚህ ውስጥ የተለያዩ ከለሮችን በመምረጥ የምንፈልገውን ቢጫም ሊሆን ይችላል፣ እዚህ ጋር ቀይም ሊሆን ይችላል፣ እዚህ ጋር ደግሞ ፒንክ አለ። የምንፈልገውን ከለር ተጠቅመን ወደምንፈልገው የከንፈሯን ወደምንፈልገው ከለር መቀየር እንችላለን ማለት ነው። ስለዚህ እኔ አሁን የምጠቀመው የሚሆነው። ማጀንታ ሚለውን እዚህ ጋር የምታዩትን ይሄን ማጀንታ የሚለውን ይሆናል ማለት ነው። ክሊክ እናደርጋለን። ከዛ ብላክ፣ እዚህ ጋር ዳርክ አለ። ዳርክ ሚለውን ይሄ ዳርክ ጥቁር የምናድርግበት ነው። ይሄ ደግሞ ላይት የምንሰጥበት ነው። ዳርኩን ክሊክ ሳድርገው ይሄ ኦሪጂናል ከንፈሯን እዚህ ጋር እንደምታዩት እንደመታዩት ያመጣልኛል ማለት ነው። ከዛ ትንሽ ቀይ ከለር ልሰጠው ፈልጌያለሁ። ስለዚህ የትኛውን እጠቀማለሁ? እዚህ ጋር ሪድ ሚለውን ሞር ሪድ ሚለውን ክሊክ አረጋለሁ። ልክ በዚህ መልኩ ማድረግ ይችላለሁኝ ማለት ነው። ካይን የሚለው ደግሞ መመለስ ነው፣ ትንሽ ደብዘዝ ማድረጊያ ነው የሚሆነው። ስለዚህ በዚህ መልኩ ከንፈሯን አምጥተናል። ከዛ ኦኬ ብለን እንወጣለን። ኦኬ ካለን በኋላ ይሄ እንግዲህ የምታዩት ከለር መጥቷል። ግን ትንሽ ጠቆር ቢል የሚያምር ይመስለኛል። እስኪ ጠቆር አድርገን እንየው። ትንሽ ጠቆር ለማድረግ የምንጠቀመው ኮንትሮል ኤምን እንነካለን፣ ወይም ደግሞ ኢሜጅ እንገባለን። እዛ አጀስትመንት እንገባለን፣ ከዛ ከርበስ የሚለዋል ይሄው፣ ወይም ደግሞ ይሄው እዚህ ጋር ሾርት ከቱ ኮንትሮል ኤም ነው። ኮንትሮል ኤምን እንነካለን። ከዛ ልክ እዚህ ጋር እንመጣና ይሄኛውን ወድታችን እንስበዋለን። ልክ እንደምታዩት ትንሽ ጠቆር እናደርገዋለን ማለት። ልክ ትንሽ እዚህ ጋር ምንመጣለ ትንሽ የሚያምር ነገር እንዲኖረው እንደዚህ እናደርጋለን። ትንሽ በዚህ መልኩ ትንሽ ጠቆር እናደርገዋለን ማለት ነው። ከዛ ኦኬ ብለ ነው እንወጣለን። አሁን እንግዲህ ቅድም ከነበረው ከለር አሁን የተሻለ ከለር አምጥቶልናል ማለት ነው። እንግዲህ ቅድም የነበረው ስለዚህ ይህንን ይመስላል ማለት ነው። በዚህ መልኩ ሰርተን ማሳመር እንችላለን ማለት ነው። አብራችሁን ስለነበራችሁ እጅግ እጅግ በጣም እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ